በስመ አብ ወመንፈስ ቅዱስ አ መካሚ መልከ ዑራኤል አፈቀሩ ፈድፋደ ቅዱስ ዑራኤል ሆይ ከመልኮች ሁሉ ይልቅ ያንተ መልክ ጸሎት እወዳለሁ። የመልክ ስነ ጸዳር በደመ ወልደ እግዚአብሔር የታተመ ነውና፣ ቅዱስ ዑራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልክ መልአከ ብርሃን አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃል እና ስለ ክብር የሰማይ መላእክት አደነቁ። ለተፈጥሮ ቅዱስ ዑራኤል ሆይ ያለመናገር በጥንተ አምሞ ከነፋስና ከሳት ለተፈጠረ ተፈጥሮ ሰላም እላለሁ። ቅዱስ ዑራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና ስለኛ፣ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ያድናልና ለዝክረ ስም ከማርና ከወተት ይልቅ ለሚጥመው ስም አጠራር ሰላም እላለሁ። ቅዱስ ዑራኤል ሆይ ክፍል ክንፍ በደመ ወልደ እግዚአብሔር የተነከረ የታለለ ነው እና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ስልጣን በክብር ከፍከፍ ከፍ አደረግ። ለስዕር ተ ርእስ ከቅዱስ ዑራኤል ወይ እሳታዊ ለሆነ ስዕር ተ ርእስ እና ለርእስም ሰላም ላለው ቅዱስ ዑራኤል ወይ ባህረ እሳትን በዋና የምታሻግር ዋናተኛ ለህና ከዚያ ዓለም የጥፋት ባህር ታሻግረን ዘንድ ኃላፊ ጠፊ በሚሆን አንደበታችን ሁሉ ጊዜ እንማልዳለን። ለአይንትኪ ቅዱስ ዑራኤል ሆይ ችግረኞችን ለሚመለከቱ አይኖችና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር ለሚያቀርቡ አእዛኖች ሰላም ላሉ። ቅዱስ ዑራኤል ወይ ቀይሃን እሳታውያን ለሆኑ ቁንጮችና ከዚ ዓለም ሽቶ ልዩ ማዕዛ ላላቸው አናፎችም ሰላም ላሉ። ቅዱስ ዑራኤል የደጋጎች የምሥራቃውያን የሰባት ሰገል መሪ ኮከባቸው አንተነ እግዚአብሔር ወልድ ከድንግል ማርያም በስጋ በተገለጸ ጊዜ እስከ ቤተልሔም እየመራ አድርሰሃቸዋልና። ለከናፍሬ ከቅዱስ ዑራኤል ሆይ ያለ ዝምታ ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍሬ ሰላም ላሉ። ቅዱስ ዑራኤል ሆይ ትጉህ የሆንክ የትጉሃን መላእክት አለቃን ለመሆኑ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደግሞ እኛን የቅድስ ወንጌል ልጆች አድነን። ቤዛሙነ ለቃልህ ከቅዱስ ዑራኤል ሆይም በደዌ ስጋ በደዌ ነፍስ የተያዙትን ህሙማን ለሚፈውስ ቃልህና አስተንፋሱ ሰላም ላሉ ቅዱስ ዑራኤል ሆይ በደዌ ስጋ በደዌ ነፍስ የተያዙትን ህሙማን ለሚፈውስ ቃልህና አስተንፋሱ ሰላም ላሉ ቅዱስ ዑራኤል ሆይ በሰማያዊ አገልጋይ ቄስ ነህና፣ ምድርን በከበረ በክርስቶስ ደም እንደባረካት እንደዚሁ ቤተ መቅደስን ህያው በሚሆን በክርስቶስ መስቀል ባርካት። ለጉረኤ ከቅዱሱ ዑራኤል ሆይ በሚያስፈራነ በሚያስደነግጥ መብረቅን ከተጎናጸፉ ክንፎች መትከፍት ጋር ባለመለያየት በስራ ወጥነት ለሚገኙ ተሳድና ጉርኤ ሰላምናለው ቅዱስ ዑራኤል ሆይ ክቡር በምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ የክርስቶስን ደም በምድር ላይ በምትረጭበት ጊዜ የታምራት ቃለ ማዕነቅ ድምፅ በምድራችን ላይ ተሰማ አስተጋባ። ለዘማነ ከቅዱስ ዑራኤል ሆይ የምስጋና መጎና ጸፈ ለተጎና ጸፈ ዘባን ሰላም ላለው፣ የቅዱሳንን ጸሎት ተቀብሎ በስላሴ ፊት ለሚያደርስ እንግዲህም ሰላም ላለው ቅዱስ ዑራኤል ሆይ የሱራፌል ጓደኛ፣ የእግዚአብሔር ቤተ መቅደስ አገልጋይ፣ መልእክተኛ እንደመሆነ በፊት የምንመላለስ የኛን ጸሎታችንን ወደ አባ አቅርብልን፣ አደርስልን። የዓለም ባለሟል ታመን ካማላች ነህና ንጽከ ቅዱስ ራኤል ሆይ የመስቀል ምልክት ያለበትን የታምራትና የማዳን በትረ ተአምር ለጨበጡ እጆች ህንጽ ሰላምታ ይገባል። ቅዱስ ራኤል ሆይ በብቸኛው ተጓዥ በያቆም ትመሰላለህ። ከተከታዮቿ ከዮሴፍና ከሰሎሜ ጋር ድንግል ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሳታልና፣ ለመዛርዕ ከቅዱስ ራኤል ሆይ በተፈጥሮ ህብረታቸው የሚያስደንቁ ለእጅ መዝራእትና ክንድህ ለወርችህም እና ለመዳፈ ሰላም ላሉ ቅዱስ ዑራኤል ሆይ ማህበርን የምትባርክ ደገኛ ካህን እ በየጊዜው እርዳን፣ ጠብቀን፣ ለጠላት ማሳልፋት ስጠን እርዳታ፣ ሀገርን ከጥፋት ህዝብን ከስደት ያድናልና።

ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ህይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ለገበዋቲ ቅዱስ ዑራኤል ሆይ እሳታዊን አክናፍ ለተጎናጸፉ ጎኖች ሰላም ላለ፣ በህይወት ምስጋና መብል ለተመላ ከርስም ሰላም ላለው ቅዱሱ ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክነህና ከእለት ለትኬት ሰውረን፣ ከክፉም ነገር ሁሉ ጠብቀን፣ አሜን። ለልብ ከቅዱስ ዑራኤል ሆይ ክሎት የባህሩ የሚሆን የአምላክን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪ ለማቅረብ ዝግጁ ለሆነው ህሊና ልቡና ሰላምናለሁ። ቅዱስ ዑራኤል ሆይ መልካም ባለሙያ መላካዊ ገበሬ ነህና ከግብረ ዲያብሎስ እንክርዳድ ያጣንን ነፍስ ፍሬ በእርዳታ መሽ አበጥረ አንጠርጥረ ለንዋይ ውስጥ ቅዱስ ዑራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው እሳታውያን ገንዘቦች ሰላም ላለው። ቅዱስ ዑራኤል ሆይ ተፈጥሮ ባህሪ ከእሳት ከነፋስ እንደመሆኑ መጠን የአገልጋይን የህይወት ዜና መርከብ የባህር ማዕበል ሞገድ አንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና ለእንብርትከ ቅዱስ ራይል ሆይ አጋንንትን ሰይፎ አቃጥሉ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህና እንብርትህም ሰላም ላለው ቅዱስ ራይል ሆይ አምላካችን እግዚአብሔር የህይወትና የቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሆን የእርሻችንን አዝመራ በዝናብ አቅሎ በፀሐይ አብስሉ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደ ለምን። ለአቁያጽክ ቅዱሱ ሩፋኤል ሆይም ቅዱስ ዑራኤል ሆይ በአንድነቱ በሶስትነቱ ለሚሰገድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችና እሳታውያን አቆያጮች ሰላም ላለው ቅዱስ ዑራኤል ሆይ በየጊዜው በየሰዓቱ በየዕለቱ የምታብብ የሃይማኖት ፍሬን አበባነትም ለሱ ለታደሙትን ደስ የሚያሰኝ የመርዓዊ ክርስቶስ አበባ ነው። ለእጋር ከቅዱስ ዑራኤል ሆይ ለእርዳታ ፈጽመው ሰላም ለሚፋጠኑ ክሮች ለሰኮና ሰላምላለው ቅዱስ ዑራኤል ሆይ በስደት ወራት የድንግል የምድረ ግብፅን መንገድ ያመለከትካት አንተ ሶስት ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ አገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህ እና ለመከየድ ከቅዱሱ ዑራኤል ሆይ መዝናኛዋ በጸራ ጽዮል የሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነ ተረከዝ ሰላምናለው፣ ቅዱሱ ዑራኤል ሆይ ከፈጣሪ ቅርታን አስገኝተ የአጣንን ነፍስ የምትጎበኝ ነህና በዚያች የቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለእመቤታችን ድንግል ማርያም ስለ ልጇ ኢየሱስ ክርስቶስ በቃል ኪዳን እንማጸናለን። ለአጸብክ ቅዱስ ዑራኤል ሆይ ከሁለቱ ጋር ጉንድ ለበቀሉ ጣቶችና ጽፍርም ሰላም እላለው። ቅዱስ ዑራኤል ሆይ ለሄኖክ ምስጥረ ጥበባት እንደገለጽክለት ሁሉ ከነበልባላዊ መላአክ ከቅዱስ ገብርኤልና ከደገኛው ከደቅ ሲዩስ በዓል ጋር በሕብረት በሚከበረው በዓለ የተሰበሰቡትን ምእመናን ሁሉ ባርካቸው። አሜን። ለቆመ ከም ቅዱስ ዑራኤል ወይ ለነበልባላዊ አካለ ቆመህና ለእሳታዊ ስነ መልክ ሰላም እላለሁ። ቅዱስ ዑራኤል ለዕዝራ ሱቱኤል ምስጢርን የሚገልጽ ትንቢትን የሚያናግር ጸዋ ልቦና ለመጋት እንደተቻኮል ኩሉ በውስጥ በአፋ የከበርክ መላእክ ነህና የአንደበቴን ምስጋና ለመቀበል ፈቃደኛ ለመሆን ከሀዘኔ ታረጋጋኝ ዘንድ በሩጫ እና በቸኮላ ፈጥነ ወደ እኔና ዘዛሃክ አቤቱ፣ በወልድ የከበረ ደሙ መረጫት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ቅዱስ ዑራኤል ሆይ፣ ለአይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና በእግዚአብሔር በተሰጠ ክንፈረዴት ስትከንፍ መተ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ በእግዚአብሔር ወልድ ከሙታን ተለይቶ በእለተ ሰንበት በስጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለስክ ቅዱስ ራይሮች ሰማያዊውን ምስጢረ ነገር እና የምድራዊውን መፍቀደ ነገር እናውቀ ዘንድ ልዩ ቋንቋዎችን ግለጽልን። እምርህት እለት ቅዱስ ራይሮ ይቺ የበዓለ ሲመት እለት እጅግ የከበረች የተመረጠች እለት ናት። ከድንግል እረፍት በኋላ ቃል ኪዳን የተቀበልክባት ቀን ናት እና ቅዱስ ዑራኤል ሆይ፣ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተ ማህበራዊ አንድነታችንን ለሁልጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የጅን ጽዋላክልን ኦ አቤቱ ለጻድቁ ይስሐቅ የስንዴ ዘሩን ጠዋት ዘርቶ ማታ አጅዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀው አንተ ቅዱስ ዑራኤል ነህ። የቅዱሳን ረዳታቸው ቅዱስ ዑራኤል ሆይ ከሽቱ ይልቅ የመወደ ጤና መዓዛ ያለ ነህና፣ የጽጌ ሙሽራ ስለ ጤና ፍቅረ ፍቅሬ የኔ ነው እኔ የሱ ነኝ ፍቅሬ እንደ ነጭ እጣን መዓዛ የጣፈጠ ነው እያለች ታመሰግናለች። ናው ጸገ እነሆ በቀራንዮ የተክል ቦታ ከጉንደ መስቀል የተገኘ ጸጌ የምስጋና አበባ አፈር ምስጋና ፍሬን ማፈራ ቅዱስ ዑራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነው እና ጼና መዓዛው በህያው ባህሪ በክርስቶስ እና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ መዓዛ መዓዛው የምስጋናችን መዓዛ ያጣፍጥለን አሜን። ስብሐት ለእግዚአብሔር ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይገባል። ዳግመኛ በአራያ በአምሳሉ ከአራቱ ባህረ ሥጋ ከአምስተኛ ባህረ ነፍስ አከናውኖ ሰውን የፈጠረ እግዚአብሔር ዘወትር በፍጹም ምስጋና እናመሰግናለን። በዚህም ሰብአዊ የክብር ተፈጥሮ ቅዱስ ዑራኤል ሳይቀር ፈጽሞ ተደንቆ ለፈጣሪው ክብር ምስጋና ይገባል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድር በሰማይ የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ዑራኤል አምላክ ሆይ በክርስቶስ ክርስቶሳውያን የተሰኘን የጥምቀት ልጆች እኛን አገልጋዮች ሆነ ከነመላ ቤተሰቦች ከመከራ ሥጋ ከመከራን ውስጥ ጠብቀን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘ አበሰ ለነ ኢታብአነ እግዚኦ ውስተ መንሱት